ሰላም ጤና ይስጥልኝ። የግንቦት 28 2017 ዓ.ም የሰዓቱን መረጃዎች ይዘን ቀርበናል። ሀሴት ደረጀ አቀባበል ተደረገላት። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። ጋዜጠኛው በመታገቱ ምክንያት ከስራ ተባረረ። አወዛጋቢው ንዑስ አንቀጽ እንዲወጣ ተደረገ። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። ትራምፕ ኤርትራና ሶማሊያን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ የሚያግድ ትዕዛዝ አስተላለፉ። በህንድ ሃይድራባ በተዘጋጀው የሚስ ወርልድ ዓለም አቀፍ የቁንጅና ውድድር ሁለተኛ የወጣችው ሞዴል ሀሴት ደረጀ አቀባበል ተደረገላት። ለሰባ ሁለተኛ ጊዜ በተደረገው የቁንጅና ውድድር የመቶ ስምንት ሀገራት ተወዳዳሪዎች የተሳተፉ ሲሆን ሀሴት በዓለም አቀፍ ደረጃ ሁለተኛ፣ ከአፍሪካ ደግሞ ቀዳሚ በመሆን ውድድሩን ማጠናቀቋ ይታወሳል። ሀሴት ደረጀ ቦሌ ዓለም አቀፍ አውሮፕላን ማረፊያ ስትደርስ የባህልና ስፖርት ሚኒስትር ዴታዎች ነቢዩ ባዬ እና ነፊሳ አልማሃዲ አቀባበል አድርገውላታል። የኢትዮጵያ የባህል አምባሳደር በመሆን መሾማን የሚገልጽ የእውቅና ሰርተፍኬትም ተሰጥቷታል። በጣም ደስ ይል ነበር። እግዚአብሔር ይመስገን። እግዚአብሔር በጣም በብዙ ረዳኝ። በጣም በቻልኩት መጠን ተዘጋጅቼ ነበር የሄድኩት፣ ግን እግዚአብሔር ተጨመረበት። በጣም ብዙዎቹ ከመንግስትም ከተለያዩ ቦታዎች በጣም ብዙ ድጋፍ ይደረግላቸዋል እና ከዚህ በኋላ ሞር አዌርነሱ እዚህ እንደሚፈጠር ከዚህ በኋላ ከኔ የምትሄደው ልጅ ደግሞ የተለየ ደግሞ ትልቅም ነገር አድርጋ ከኔም የተሻለ አድርጋ እንደምትመጣ ተስፋ አደርጋለሁ። የባህል አምባሳደር ከመባል በፊትም የባህል አምባሳደር ነበርኩኝ ብዬ አስባለሁኝ። ለምን በምትሄድበት ቦታ ሁሉ ኢትዮጵያ እኔ በስም የሚያቀ ሰው የለም። እዛ ሀሴት ብለው አይደለም የሚጠሩኝ ኢትዮጵያ ብለው ነው እና የሚጠሩኝ። ለእኔ በጣም ትልቅ ነገር ነው። ደግሞ አሁን ደግሞ በሹመቱ ትልቅ የተለያዩ ነገሮች አንድ ቦታ ብቻ ሳይሆን፣ አዲስ አበባን ብቻ ሳይሆን ሙሉ ኢትዮጵያን ማሳየት የምችልበትን አቅም እግዚአብሔር እንዲሰጠኝ እንግዲህ ይሞክራል። የውጭ ጉዳይ ሚኒስትሩ ከኤርትራ ጋር የቃላት ጦርነት ውስጥ አልገባንም አሉ። በኤርትራ በኩል ትንኮሳ ቢኖርም የኢትዮጵያ መንግስት ከሀገሪቱ ጋር የቃላት ጦርነት ውስጥ አልገባም ሲሉ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናገሩ። ኢትዮጵያ ስትራቴጂክ የሆኑ የሀገራዊ ጥቅም ጉዳዮች ስታነሳ ትኩሳታቸው የሚጨምሩ ሀገራት አሉ ያሉት ሚኒስትሩ መንግስት በእነዚህ ጉዳዮች ላይ ያለው አቋም አይዛነፍም ሲሉ ለፓርላማ አባላት ገልጸዋል። ውጭ ጉዳይ ሚኒስትሩ ይህንን ያሉት ከፓርላማ አባላት በቃል ለቀረቡላቸው ጥያቄዎች ዛሬ ሐሙስ ግንቦት 28 2017 በህዝብ ተወካዮች ምክር ቤት ተገኝተው ምላሽ በሰጡበት ወቅት ነው። በዛሬው መደበኛ ስብሰባ ጥያቄ ካቀረቡት አንዱ የሆኑት የአማራ ብሔራዊ ንቅናቄ አብን የፓርላማ ተወካይ ዶክተር ደሳለኝ ጫኔ የኢትዮጵያና ኤርትራን ወቅታዊ ሁኔታ አንስተዋል። ኤርትራና ኢትዮጵያን ወደ ጦርነት ጅማሮ እየወሰዳቸው ያለ የቃላት ጦርነቱ የተጀመረ ይመስለኛል ያሉት የፓርላማ አባሉ ሁለቱ አገራት በአሁኑ ወቅት ያላቸው ዲፕሎማሲያዊ ግንኙነት በምን መልኩ እንደሚገለጽ ጠይቀዋል። ዶክተር ደሳለኝ ከኤርትራ ጋር ወደ ጦርነት የመግባት እድል አለ ወይ ሲሉም ተጨማሪ ጥያቄ አክለዋል። የውጭ ጉዳይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም ሲሉ አስተባብለዋል። ጉዳዩ የሚያሳስባቸው የሚመለከታቸው ዜጎች፣ የህዝብ ተወካዮች እና የቀድሞ የመንግስት ኃላፊዎች የራሳቸውን ምልከታ እንደሚያጋሩ ግን ሚኒስትሩ አልሸሸጉም። እነዚህ አካላት ጆሮ ሊሰጣቸው ይገባል ሲሉም አሳስበዋል። ዝርዝር መረጃውን ዘገባውን ከሰራው ከኢትዮጵያ ኢንሳይደር ማግኘት ይቻላል። አሜሪካ የኢትዮጵያ የባህር በር የማግኘት ፍላጎትን እንደምትደግፍ አስታወቀች። አሜሪካ ኢትዮጵያ የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ገልጸዋል። ጉዳዩ የሀገሪቱን የኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑን አጽንኦት የሰጡት አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለበት ሁኔታ እድገቱም እንደሚቀጥል የሚያመለክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ገልጸዋል።

የኢቲቪ ጋዜጠኛ የነበረው የኑስ መሐመድ ስለ ሁኔታው ትላንት በማህበራዊ ሚዲያ ትስስር ገጹ የሚከተለውን ጽፎ ነበር። በአማራ ክልል ለመስክ ስራ በወጣሁበት ወቅት በታጠቁ ኃይሎች ከደረሰብኝ እገታ በኋላ ያለሁበትን ሁኔታና ከቴሌቪዥን መስኮት ለረጅም ጊዜ የጠፋሁበትን ምክንያት ለማወቅ ተደጋጋሚና ተከታታይ ጥያቄዎች ደርሰውኛል። በቅድሚያ አስባችሁ ስለጠየቃችሁኝ ከልብ አመሰግናለሁ። ስላለሁበት ሁኔታ መረጃው ለሌላችሁ ውድ ኢትዮጵያውያንና የፕሮግራሞቼ ተከታታዮች ሁሉ ከባልደረቦቼ ጋር በስራ ላይ ሳለን ከደረሰብን የ13 ቀናት እገታ መልስ ከዚያው መከራ ጋር ተያይዞ በኢቢሲ ተቋም በኩል ማናችንም ባልጠበቅነው መልኩ ከስራ የመሰናበት ደብዳቤ ደርሶኛል። እዚህም እዚያም የገጠመኝ ሁኔታ ልባዊ ሐዘን ይፈጥራል። አልሐምዱሊላህ መጽናናትን አላጣሁም። በአሁኑ ሰዓት ምንም እንኳን ሙሉ አቅምና ጉልበት ባይኖረኝም ጉዳዩ በፍርድ ቤት እንዲታይልኝ እንቅስቃሴ ጀምሬያለሁ። የሁሉም ልባዊ ወዳጆቼ ጥየቃና ድጋፍ አይለየኝ። ይላለው ወደፊት የደረስኩበትን ሁኔታ በዝርዝር የማሳውቃችሁ ይሆናል። ጋዜጠኛ የኑስ መሐመድ ከፍተኛ አርታኢ። የጋዜጠኛውን አጭር ጽሑፍና ስለ ጉዳዩ መታገታቸው በማህበራዊ ሚዲያ ከተሰማ ጀምሮ የወጡ የነበሩ መረጃዎችን ይዘን ከተለያዩ ጉዳዩን በቅርበት ከሚያውቁ አካላት ለማጣራት ባደረግነው ጥረት ያገኘነው መረጃ የሚከተለው ነው። የኑስና ባልደረቦቹ የታገቱት ረቡዕ ነሐሴ 8 2016 ዓ ም ለአዲስ ዓመትና ለመውሊድ ቀረጻ ወደ ወልዶ እየሄዱ ሲሆን ቦታውም ከደብረ ሲና ዝቅ ብላ በምትገኝ ጭራ ሜዳ በምትባል ስፍራ ነው። ያገቷቸው የሰሜን ሸዋ ፋኖች ለ13 ቀናት አቆይተው በአስራ አራተኛው ቀን ጠዋት ይለቋቸዋል። ሲለቋቸው የሚዲያ ባለሙያዎቹ የፖለቲካ ሰው አለመሆናቸው በመረጋገጡ በሰላም ከነንብረታቸው መሄድ እንደሚችሉ፣ የተቋሙን ንብረት ግን እንደማይመልሱላቸው እና የዚህም ምክንያቱ ኢቲቪ ጽንፈኛ እያለ ስለሚሰድባቸው መሆኑን በመግለጽ ነበር። ባለሙያዎቹ ከእገታ እንደወጡ ኢቲቪ ሄደው የሆነውን ሪፖርት አደረጉ። የተቋሙ ኃላፊዎች መጀመሪያ የዓመት ፍቃድ እንዲወጡ ይነግሯቸዋል። የተነገራቸውን ፈጽመው የዓመት ፍቃዱ አለቀ ብለው ወደ ቢሮው ሲገቡ ግን ተቋሙ ለዲሲፕሊን ኮሚቴ ክስ አዘጋጅቶ ይጠብቃቸዋል። በቸለተኝነት የመንግስት ንብረት እንዲጠፋ በማድረግ ተቋሙ ለዓመት በዓል ዝግጅት ሰርቶ የሚያገኘውን መልካም ስም እንዳያገኝ በማድረግ በአፋር መሄድ ይችሉ ነበር የሚሉና ሌሎችም ክሶች ባለሙያዎቹም ስራው ጠዋት ሐሙስ ሆኖ እኛ አረቡ ነው መንገድ የጀመርነው በዚያ ላይ በአፋር መሄድ በዋናው ኤዲቶሪያል ያልጸደቀና የማናውቀው እቅድ ነው የሚሉ እና ሌሎች መከራከሪያዎችን በማዘጋጀት በሰነድም በሰውም ማስረጃ አስደግፈው ተከራከሩ። የስራ ኃላፊዎቹም ስለ ሰራተኞቹ መልካም ስራ መሰከሩ። ይህ ከሆነ ከአራት ወራት በኋላ ደውለው ኑ ደብዳቤ ውሰዱ አሉ። የካሜራ ባለሙያዎች የሁለት ወራት ደሞዝ፣ ሹፌሩ የሶስት ወር ደሞዝ ሲቀጡ ጋዜጠኛ ውስጥ ግን ከስራ እንዲሰናበትም ተደረገ። ምንም እንኳን የዲሲፕሊን ኮሚቴው በጋዜጠኛው ላይ የወሰነው የሶስት ወራት ደሞዝ ቅጣት ቢሆንም በዋና ስራ አስፈጻሚው አቶ ጌትነት ታደሰ ትእዛዝ መሰረት ከስራ መሰናበቱን ለጉዳዩ ቅርበት ካላቸው ምንጮች ሰምተናል። አወዛጋቢው ንዑስ አንቀጽ እንዲወጣ ተደርጎ የኢትዮጵያ የአደጋ ስጋት ስራ አመራር አዋጅ ጸደቀ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ሰላሳ አራተኛ መደበኛ ጉባኤ የኢትዮጵያ የአደጋ ስጋት ስራ አመራር ረቂቅ አዋጅን በሙሉ ድምጽ አስድቋል። አዋጁን በተመለከተ ዝርዝር ሪፖርትና የውሳኔ ሀሳብ በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ለምክር ቤቱ ቀርቧል። በአዋጁ ረቂቅ ላይ ከዚህ በፊት በተደረጉ ውይይቶች ውዝግብ ፈጥሮ የነበረው ከደሞዝ ላይ የሚቆረጥ መዋጮ በተደረገ ውይይትና መግባባት ከአዋጁ ላይ መሰረዙ ተጠቁሟል። ቋሚ ኮሚቴው የውሳኔ ሀሳቡን ሲያቀርብ እንደገለጸው የተጣራ ደሞዝ ላይ የሚቆረጥ መዋጮ ሰራተኞች ላይ ተደራራቢ የውጭ ጫና እንዳያስከትል በሚል ምክንያት የረቂቅ አዋጁ አንቀጽ 29 ንዑስ አንቀጽ አንድ ፊደል ተራ ተድንጋጌ ከንዑስ አንቀጽ ውስጥ እንዲወጣ ተደርጓል። በዚህም ምክር ቤቱ አዋጁን በተመለከተ የቀረበውን ሪፖርትና የውሳኔ ሀሳብ ከመረመረ በኋላ ረቂቅ አዋጁን አዋጅ ቁጥር 13862017 አድርጎ በሙሉ ድምፅ አጽድቆታል። ዘገባው የኢቢሲ ነው። ፕሬዚዳንት ዶናልድ ትራምፕ ኤርትራ፣ ሱዳን እና ሶማሊያን ጨምሮ የ12 ሀገራት ዜጎች በስደተኝነትም ሆነ ለሌላ ጉዳይ ወደ ዩናይትድ ስቴትስ እንዳይገቡ የሚያግድ ትዕዛዝ አስተላለፉ። ከመጪው ሰኞ ሰኔ 1 2017 ዓ ም ጀምሮ ተግባራዊ ለሚሆነው ለዚህ እገዳ የተለያዩ ምክንያቶች ከዋይት ሐውስ ተሰጥቷል። ከእነዚህ መካከል አገራቱ ያላቸው የጉዞና የዜግነት ሰነዶች አያያዝ አስተማማኝነት፣ ፖለቲካዊ አለመረጋጋት እና ከዚህ በፊት ወደ አሜሪካ ገብተው በዚያው የቀሩ ዜጎቻቸው መጠን ተጠቃሽ ናቸው። እገዳው ከተጣለባቸው አገራት ከግማሽ በላይ የሚሆኑት ከአፍሪካ ሲሆኑ እነሱም ኤርትራ፣ ሱዳን፣ ሶማሊያ፣ ቻድ፣ ዲሞክራቲክ ኮንጎ፣ ኢኳቶሪያል ጊኒ እና ሊቢያ ሲሆኑ ይህም ማለት ከአስራ ሁለቱ ሀገራት ሰባቱ ከአፍሪካ ናቸው ሲል ቢቢሲ ዘግቧል።